ከመጋቢት እስከ መጋቢት በነበሩ ሰባት የለውጥ አመታት የተመዘገቡ የልማትና የመልካም የመልካም አስተዳደር ፍሬዎችን የሚዘክር የመጋቢት ፍሬዎች ትላንት፣ ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል በማረቆ ልዩ ወረዳ በቆሼ ከተማ ተካሂዷል። እንደ ሀገር በተመዘገቡ የማህበራዊ የፖለቲካዊና ኢኮኖሚያዊ ስኬቶች መሰረታቸው መጋቢት 24 የዛሬ 7 ዓመት መሆኑን የዘክረው የፓናል ውይይት የማረቆ ህዝብ ራስን በራስ የማስተዳደር መብት እንዲጎናፀፍ ያስቻለ መሆኑን የልዩ ወረዳው ዋና አስተዳዳሪ አቶ ጀማል አማሮ ተናግረዋል። ማረቆ ልዩ ወረዳ ሆኖ እንዲደራጁና ከክልል ጋር ቀጥታ ግንኙነት በመፍጠር ከሌሎች አቻ ዞኖችና ልዩ ወረዳዎች ጋር ራሳቸውን እንዲያስተዳድሩና ይሄ እውን ሆኗል። በአካባቢው ዘላቂ ሰላምን ማጽናትና የዜጎች ተጠቃሚነትን ለማረጋገጥ የክልሉ መንግስት ከፍተኛ ጥረት ማድረጉን የገለጹት የወረዳው አስተዳዳሪ ህዝብ ሰላሙን በማጽናት የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። እዚህ አካባቢ ላይ የነበረውን የጸጥታን ችግር እንዴት መፍታት አለብን በማለት ይህን የጸጥታውን ችግር ለረዥም ጊዜ የቆየ ሰላም እጦት ግጭት የእናቶች ሞት፣ የህፃናት ሞት፣ የአባቶች ሞት፣ መሰደድ፣ መፈናቀል ችግር የነበረበትን እንዴት እንፍታ በማለት ከመንግስት ጋር በመነጋገር የክልሉን መንግስት የአካባቢውን ሽማግሌዎችን በማወያት አንበራሩን በማወያት ዘላቂ በሆነ መንገድ ችግሩን እንፈታለን። አካባቢያችሁን ሰላም ማድረግ መቻል አለባችሁ። አካባቢያችሁን ጠብቁ። መተኮስ አያስፈልግም። የጥይት ድምፅ ይጥፋ፣ መሣሪያ አያስፈልግም ይሄን ለመስራት የሚፈልጉ ኃይሎችንም ጭምር አሳርፉ በማለት ባደረግነው ርብርብ በህዝቡ፣ በሽማግሌው፣ በመላው አመራሩ ጥረት በከፍተኛ ሁኔታ በዘንድሮ ዓመት ማረቆ ሰላም ነው። ማረቆን ስጠሩ ሰላም በሉ። ከዚህ በኋላ ማረቆ ሰላም ነው ተብሎ ይፋ የተደረገበት በክልሉ ፕሬዚዳንት ይሄ ምስጋና ሊቸረው የሚገባ ትልቅ ጉዳይ ነው። ልዩ ወረዳው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ እንዳሻው ግዛው በበኩላቸው የመንግስትን አገልግሎት በተሳሳተ ጥቅምና መደሊያ ለማግኘት የሚደረግ ጥረት ሊታረም የሚገባውና ትግል የሚጠይቅ መሆኑን አመላክተዋል። በአንዳንድ አመራርና በአንዳንድ ባለሙያ ችግር እየተፈጠረ ያለውን የአገልግሎት መዛባት ብልሽት ያስራ ስራ ጥሰት ይሄንን ፖለቲካዊ የሆነ ትርጉም ተሰጥቶ ካለማረም ካለማስተካከል ካለ የሚመነጭ ሕዝብ ጋር የሚደርስ እርሮ ነው። በተሳሳተ አረዳድ ያለው አሳሰብ ማስተካከል ነው። የብልጽግና ፓርቲ ሰው ተኮር የሆነና የሁሉ መንግስት መሆኑን የገለጹት ኃላፊው ዜጎች ከመንግስት ጎን እንዲቆሙ ጥሪ አስተላልፈዋል። ፓርቲያችን ብልጽግና ሰው ተኮር ነው። ፍትሃዊ ነው። የሁሉ መሪ ነው። የሁሉ መንግስት ነው። እንደኛ አካባቢ ብንወስድ ግን ውስጥ በአጭር ጊዜ ውስጥ የተጀመሩ ስራዎች መለወጣችን ላይ ተስፋ የጫረ ለልማት ያነሳሳ መለወጥ መበልጸግ እንደምንችል ማሳያዎች ናቸው።